በኢትዮጵያ በተለያዩ ክልሎች በአጋቾች እጅ ተይዞ የሚገኙ ልጆቻቸውን ለማስለቀቅ ወላጆችና ሌሎች ቤተሰቦች ወዳጆች ለልመና አደባባይ ሲወጡ ማየት አዲስ ነገር አይደለም። ለእገታ ከሚጋለጡት መካከል ሹፌሮች ከቀዳሚዎቹ መካከል ናቸው። በኢትዮጵያ ባለፉት አምስት ዓመታት ሹፌሮች እየታገቱ በሚሊዮን ሲጠየቁ ገንዘቡም ተከፍሎ የሚሞቱበት አጋጣሚ መኖሩን ከአሽከርካሪዎች ሰምተናል። በሹፌሮች ላይ ብቻ ሳይሆን በተሳፋሪዎችም ላይ ተመሳሳይ እጣ ደርሶ በተለያዩ መገናኛ ሰራተኛ ብዙሀን ሲዘገብ ይታያል። መጋቢት ስምንት ቀን ሁለት ሺ አስራ ሰባት ዓመተ ምህረት የተከሰተው የቅርብ ጊዜ ትውስታ ነው። ከአዲስ አበባ ወደ አማራ ክልል እየተጓዘ የነበረ የህዝብ አውቶቡስ በኦሮሚያ ክልል ፊቼና ጎሃ ጽዮን መካከል በሚገኘው አሊደሮ በሚባል ቦታ ተሳፋሪዎች ታፍነው ተወስደዋል። ከአዲስ አበባ ከተማ በአንድ መቶ አርባ ኪሎ ሜትር ርቀት ላይ በምትገኘው አሊደሮ ከታገቱት ውስጥ ከዚህ ቀደም ከምትማርበት ዩኒቨርሲቲ ወደ ቤተሰቦቿና ወደሚቀርባት ዩኒቨርሲቲ ዝውውር ጠይቃ የምትመለስ ተማሪ እንደምትገኝበት ወላጆቿ ነግረውናል። ወላጅ አቅሜ ስላልቻለ ብሎ ወደ ራሱ እንድትቀርብ የድሃ ድሃ የሚል ደብዳቤ አጽፎ ዝውውር የጠየቀላት ተማሪ አንድ ነጥብ አምስት ሚሊዮን ብር እንድትከፍል መጠየቃቸውን ወላጆች ተናግረዋል። ጃምሀረማ ዩኒቨርሲቲ ተማሪ ነበረች። በዝውውር ወደ እንጀባራ ዩኒቨርሲቲ ገብታለች። አሊ ደሩ ላይ የአሁኑ ባስ ጊዮን ባስ የሚባለው ሙሉን ይዘዋቸው ገቡ። እስኪ አንድ ነጥብ አምስት ነው የተጠየቀው በያዙ አካል ጠየቀን። ከዛ ትናንትና ልጅቱን አገናኙን ልጅቱን አገናኙን እና ሬንታል ብር ነው። ልጅቱን ለማገናኘት ራሱ ሰባት ሺህ ብር ልከን ነው ያገናኙን። ከዛ ሰባት ሺህ ብር በአካውንታቸው አስገብተን ከሁለት ቀን በኋላ ልጅቱን አገናኙን። ስልካቸው ደግሞ ተንቀሳቀስ ነው። አዎ ይቀያይሩታል። ኦፍ ያደረጉትና ሌላ ስልክ ይጠቀማሉ። እሷ ልጅ ነች፣ በዛ ላይ ተማሪ ናት። አሁን ባነር ተይዞ ነው የሚለመን ከተማ ናት። ልጅቱ በዛ ላይ ተማሪ ናት። አሳዛኝ ነው ሁኔታው። ምናልባት ለቤተሰብ ያበቁልን ደስ ይለናል። የእገታና የንብረት ማቃጠሉ አሁንም ድረስ እንደቀጠለ እና በኦሮሚያ እና በአማራ ክልል የተለያዩ ቦታዎች ላይ የተለመደ ተደርጎ እንደተወሰደ አሽከርካሪዎች ነግረውናል። የመኪና ባለንብረት በጣም በስቃይና በችግር ውስጥ ነው ያለው። በሄደበት ሾፌር እየተገደለ እየታገተ፣ ከአምስት መቶ እስከ አንድ ሚሊዮን ብር አምጣ እየተባለ ያለበት ሂደት ነው ያለው። ከዚህ ቦታ የሚባል ነገር የለም። በከፊል ደቡብ አካባቢ ይሻል ካልሆነ በቀር ኦሮሚያ፣ አማራ ክልል በጣም ስራ አድርገው ሁሉ ነው የያዙት። ሾፌር አልነዳም እያለ ሁሉ መኪና ቁሞ አድማ እያደረገ ነው። አቶ ሰጠ ብርሃን የጣና ከባድ መኪና አሽከርካሪዎች ማህበር ጸሐፊ ናቸው። እሳቸው እንደሚሉት የህዝብም ይሁን የከባድ ተሽከርካሪዎች ላይ የሚደርሰውን በደል ተከትሎ አጥቂዎችን ተጠያቂ የሚያደርግና ቦታው የሚታወቅና በተደጋጋሚ እንዲህ አይነት እገታዎች እየተፈጸሙበት ምንም እየተደረገ እንዳልሆነም ተናግረዋል። እንግዲህ አንድ አሽከርካሪ ከጎንደር መተማ መንገድ ማእከላዊም ጎንደር አለ። እዛ መስመር አሁን እገታ አለ። ሹፌር በቅርቡም ተገለዋል። ግድያለ ዝርፍ ያለ አሁን መኪኖች ምንድን ነው ያደረጉት መቶ አርባ ኪሎ ሜትር ኤክስትራ ተጨማሪ መንገድ ዙሪያው እየተጓዙ ነው፣ ይሄን በመፍራት ኢማጂን፣ ይሄ አንድ መቶ አርባ ኪሎ ሜትር ኤክስትራ መንገድ ሲከድ ማህበረሰቡ የትራንስፖርት ኮስቱ ይጨምርበታል፣ የሸቀጥ ዋጋ ይኖራል፣ ከጉዞ የሚወስደው እንትን አለ ይሄ ሰዓት ጊዜውን ያጣል። ዘርፈ ብዙ ማህበራዊ ጉዳቶችን ነው የሚያስከትለው። አሁን ይህ እንዴት በቸልታ ይታያል? በመታራና ውልጭ ሄ ማልበሱ በኦሮሚያ ክልል የገቢና የውጭ ንግድ የሚሳለጥበት መንገድ ነው። ከመታራና ካዋሽ ማል በተደጋጋሚ ሹፌሮች ታግተዋል፣ ተገለዋል። የውጭና የገቢ ንግድ የጫኑ ተሽከርካሪዎች ተቃጥለዋል። ከዚህ ቦታው ግን አይጠበቅም። ብዙ ቦታዎችን መጥቀስ እንችላለን። እንደዚህ አሊደሮ ኦሮሚያ ክልል አሁን አሊደሮ ላይ እያየሽ ነው። በተደጋጋሚ እንግዲህ ሙሉ ሙሉ አውቶቡስ ተሳፋሪ ሰው እየታፈነ እየሄደ ነው። ከዛ ቦታ ላይ ለምን ጥበቃ አይደረግም? ይሄን ይሄን ስናይ ነው እኛ ለጉዳዩ የተሰጠው ትኩረት አናሳ ነው የምንለው። ምክንያቱም ትናንትና ሌባ ይቆም በተነበረ ቦታ ላይ ዛሬም ከቆመ ማንም አይፈልገውም ማለት ነው። ማንም አይጠይቀውም። ትናንት ስለሰራው ስራ ምንም ተረስቷል። በሚዲያም ደረጃ ስታስብ ሚዲያው የት አለ የዘገበ በማይናማር የታገቱ ወገኖቻችን የሚል ዜና ያለው ሀ ማይናማርማ፣ ከዚህ አፍንጫችን ስር የታገቱ ወገኖች አሉና ግን በቃ የተሰጠው ትኩረት አናሳ መሆኑ ነው። እኔ ችግሩ እንዲባባስ አደረገውም ብለው እኛ እንደ አሽከርካሪ ለዚህ ጉዳይ መፍትሔ እንዲሰጠው ለሚመለከተው አካል ብናሳውቅም ምንም አይነት መፍትሔ አላገኘንም ሲሉ አሽከርካሪም ባለንብረትም የሆኑት ነግረውናል። ያው እኛ ብዙ ጥረት አድርገናል። ከዚህ በፊት ሰላማዊ ሰልፍ አድርገናል። ደብዳቤ ያስገብተናል። ለክልሉ ጸጥታ ቢሮ አስገብተናል። አንድ ሴክተር እንዳንድ አንድ መስሪያ ቤት ሁሉ አይታይም። መኪና ሰራተኛ እንዳንድ እንትን ሁሉ አይታይም። እኛ ብዙ ጥረቶች አድርገናል። ሊስተካከል ያልቻለ ከቀን ወደ ቀን እየባሰ የመጣ ነው። ለጉዳዩ የተሰጠው ትኩረት አነስተኛ ነው ያሉት የማህበሩ ጸሐፊ አቶ ሰጠ ብርሃን ከዚህ ቀደም እንዲህ አይነት ወንጀል የሚፈጸምበትና አሁን ሰላማዊ የሆነ አካባቢን ለምሳሌነትም አንስተዋል። በምሳሌነት መጥቀስ የምትፈልገው አካባቢ አለ? ይህን ችግር የተቋቋመና የተቆጣጠረ አማራ ክልል ላይ አርማጮው የሚባል አለ። የሚገርምሽ ከሁለት ዓመት በፊት ሹፌር የሚታገትበት የሚንገላታበት የሚዘረፍበት ብዙ ነገር የሚደረግበት ነው። የሚገደልበት ሁሉ ቦታ ነበር ያ ቦታ። ነገር ግን እዛ አካባቢ በተሰራ ስራ ከማህበረሰቡ ከአካባቢው ከነዋሪው ሕዝብ ጋር ተነጋግረው አጋቹን ይዞ ታጋቹን ባጋችሁ አሳዝሎ ነው ይሄ ከተማ ዞት የገባ። ከዛ በኋላ ለተከታታይ ሁለት ዓመት ሹፌር አልታገተም፣ አልተዘረፈም፣ እዛ መንገድ ላይ ምንም ችግር አልደረሰበትም። እስቲል ናው ማለት ነው። እንደዚህ መቆጣጠር ይቻላል። ሸገር ይህንን ከሰማ በኋላ የትራንስፖርትና ሎጂስቲክ ሚኒስቴር በበኩሉ ምን እየሰራችሁ ነው ይህንን ችግር ለመፍታት የሚለውን ለመጠየቅ ያደረገው ሙከራ አልተሳካም።